ሰላም የተወደዳችሁ እስራኤልና ኢራን የጀመሩት ጦርነት አገራችን ኢትዮጵያን በሁለት በኩል ጎዳት እንደሚችል እየተነገረ ይገኛል። ውድ ቤተሰቦቼ ወደ ሰበር መረጃዎችን ንግባ። እንደምታውቀው እስራኤልና ኢራን በሚያደርጉት ጦርነት ሰዓት በመካከላቸው የምትገኘው ጆርዳን የተባለች ሀገር ነች። በዚህች ሀገር ደግሞ ብዙ ኢትዮጵያውያን እንደሚገኙበት ይታወቃል። በአንድ በኩል በዚህ በኩል ኢትዮጵያን የምትጎዳ ሲሆን ሁለተኛው ጉዳይ ደግሞ ኢራን በቀጥታ ኢትዮጵያን ሊጎዳ የሚችል መግለጫ መውጣቷ ነው። ኢራን አውሮፓን፣ አሜሪካን እንዲሁም እንግሊዝን ከእስራኤል ጎን ናቸው የሚል እምነት አላት። ከዚያ ጋርም አያይዞ እስራኤል ላይ በሚፈጸሙ ጥቃት ላይ እኚህ ሶስቱ ሀገራት ተጣልቃ ከገቡ ጦራቸውንና መርከባቸውን ኒውክሌር ጣቢያዎችን እንደምትመጣ አረጋግጥ ታስጠነቅቃለች፣ አስጠነቅቃለች። ይህን ታዲያ ከኢትዮጵያ ጋር ምን ያገነኛል ካላችሁ እኚህ ሶስቱ ሀገሮች የጦር ማረፊያቸው ጅቡቲ ነው። ጅቡቲ ማለት ደግሞ የኢትዮጵያ ሁለንተናዊ የሆኑት ነገሮች ማስቀመጫውነች ሀገር ነች። ኢትዮጵያ ያላት የኪራይ ወደብ ያለው በጅቡቲ ነው። ኢራን የነዚህን ሀገር ጦር ለመምታት ጥቃት ብትፈጽም ኢትዮጵያ እንደኛ ተጎጂ ነች። ሌላው ደግሞ በትላንትና እለት በጆርዳን የሚገኙ ኢትዮጵያውያን በደጋ ጊዜ ደውል ተደውሎ በነበረበት ሰዓት የነበራቸው መረበሽ እጅግኑ የሚያስፈራ ነበር። ኢራንና እስራኤል መካከል የሆነችው ጆርዳን በሁለቱም በሚላኩ ጥቃት የጉዳት ሰለባ ነች። ከዚህ በፊት ሂዝቦላና እስራኤል ጦር ጊዜ ተጎጂ የነበሩት ከሁለቱም ያልሆኑት ለእንጀራ ሲሉ በስደት ያሉ ኢትዮጵያውያን ነበሩ። ሌላ ሀገሮች ዜጋዎችን በፍጥነት ከበሩት ወይንም ከሊባኖስ ያስወጡ ቸው ኢትዮጵያ ግን የዘገየችበት አጋጣሚ ነበር። አሁንም በጆርዳን ጉዳይ እንደዚህ አይነት ነገር እንዳይገጥማት ካውንስለሮችን የምታናግሩበት መስመር እንድትፈጥሩ በጆርዳን ለሚገኙ ኢትዮጵያውያን ጥሪ አቀርባለሁ። በእርግጥ ጦርነቱ ማብቂያው አልታወቀም። በመጀመሪያ ቀን እስራኤል ኢራንን አጠቃች። በመልሱ ደግሞ በትላንትናው ቀን መልሳ በመምታት ኢራን በእስራኤል ከባድ ጉዳት አደርሳለች። ምንም እንኳን ጆርዳን ጋር ሁለቱም ሀገራት እስካሁኑ ቀጥታ የጦርነት ግጭት ባይኖራትም የጦር ምሁራን እንደገለጹት ከሆነ ጦርነቱ ጎረቤት ሀገራችን ሳይነካ እንደማይቀር ተናግሯል። ሞትም ቢሆን በሀገር ያምራል ይባል የለ የኢትዮጵያን መንግስት ትኩረቱን ወደ ዜጋዎች በማድረግ ቢመለከታቸው ባይነኝ ከጆርዳን ቀጥሎ በሩት ወይንም ሊባኖስም ትገኝበታለች። በተለይ ሂዝቦላ ኢራን ትልቅ ባለ ሁለቷ በመሆኑ ምክንያት ኢራንን አግዛ በእስራኤል ላይ ጥቃት ከሰነዘረች በአጸፋዊ ምላሽ በሩት በድጋሚ መደብደቡ አይቀሬ ነው። በሁለቱም ጦርነት የሩሲያው ፑቲን እስራኤልን አውግዞታል። ትክክል አይደለሽም፣ የጦርነት ህግንም ሰብአዊ መብትንም ጥሰሻል በማለት ወንጅሎታል። ጦርነቱን ሊያባብሱ ከሚችሉ ነገሮች አንዱ የሩሲያውና የአሜሪካ ጉዳይ ነው። ሁለቱም እሳትና ጭር ናቸው። አንዳቸው በአንዳቸው ሀሳብ በታሪክ አይስማሙም። ተስማምቶም አያውቁም። በዚህ ጦርነት ደግሞ ሁለቱ አገራት ተቃራኒ ሀሳብ ነው ያላቸው። አሜሪካን እስራኤልን ስትደግፍ፣ ሩሲያ ደግሞ ኢራንን ትደግፋለች። ኢራን እስራኤል ባደረገችው ጥቃት ቀጥተኛ የአሜሪካን እጅ አለበት ባይነች። እኔ ደግሞ በዛሬው በዚህ በሁለቱ ጦርነት መካከል ምንም የማያውቁ ሊጎዱ ያሉ ከሀገር ለእንጀራ ብለው የሸሹት ጥሪ አለኝ ጥሪ የማቀርበው ጆርዳን ለሚገኙ ኢትዮጵያውያን እና በበሩት ለሚገኙ ኢትዮጵያውያን ነው። መጠንቀቅ አለባችሁ። ከመጠንቀቅም በላይ ከጦርነት ጋር በተያያዘ ለጥቃቱ ታርጌት የሆኑ ቦታዎች የሚያሳይ ሚዲያዎችን በመከታተልና ሁኔታውም እያያችሁ ከሀገር የምትወጡበትን እርምጃ መውሰድ እንድትደፍሩ በረታታችኋለሁ። እናንተ ማለት ብዙ ሊያያችሁ የናፈቁ እናት አባት ያላችሁ፣ በጉጉት የሚጠብቋቸው ልጆች አሏችሁ፣ የምታፈቅሩትና የምትወዱት ሰው፣ በእናንተ መኖር ተስፋ የሚኖሩ አሉ። እናም ከምንም ቅድሚያ ለውድ ህይወታችሁ በመ መስጠት የተረጋጋ ውሳኔ መውሰን እንዳለባችሁ አሳስባለሁ። የተወደዳችሁ ውድ ሀገር ውጭ የምትገኙ በተለይ በቤሩትና በጆርዳን የምትገኙ እህት ወንድሞቼ ይህ ቀን አልፎ ሰላም፣ ሳቅ የምትስቁበት ጊዜ ቅርብ ነው። ነገር ግን ዛሬም በብርታትና በመጠንቀቅ ማለፍ ስላለባቸው የተረጉ ላሉ ጦርነት የማይመለከታቸው ቢሆንም ዛሬ ዞ ሀገር ስለምትገኙ ነገሩ እናንተንም ሊያጠቃ ስለሚችል ከነገሮቹ የምትሸሹበትን ብልሃት እንድትጠቀሙ ጥሪ ያቀርባሉ። ይህም ማለት ይህም ማለት ለመግለጽ እንደሞከርኩት ብዙ ጊዜ እስራኤል ልትመታ ወይንም ልታጠቃ ሳሰበችው ቦታ አስቀድማ መግለጫ ታወጣለች። ከነዛ ቦታዎች መሸሽ፣ እነዛ አይነት ሚዲያዎችን የሚለቀቁበትን ቦታዎችን መከታተል ነው። በዋናነት ደግሞ በምትገኙበት አካባቢ የሚገኘው ቃውን ስላም በማናገር ወደ ሀገር የምትመለሱበትን ጊዜ ብታፈጥኑ ባይ ነኝ። ምክንያቱም ጦርነቱ በዚሁ ከቀጠለ ከባድ ሊሆን ስለሚችል በረራዎቹ ሊቋረጡና ሊዘጉ ስለሚችሉ ያን ሰዓት ደግሞ ወደ ሀገር የምትመለሱበት አጋጣሚ ታጣላችሁ። የተወደዳችሁ ዴጃሾ ሚዲያ ቤተሰቦች ለዛሬው ያስኩላቸው መረጃ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰናይ ጊዜ ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ እንዲሁም ቪዲዮን ላይክ ሳታደርጉ የጀመራችሁ ላይክ እንዲቀርብላችሁ፣ የምትፈልጉ መረጃ ካላችሁ በኮመንት አስቀምጡልኝ። ይህ የእናንተው ዳሾ ሚዲያ ነው።